ወንድ ልጅ ሄድ ያልኩት፣ ወንድ ልጅ እንደዚህ መሆን የለበትም። ተናድድኩበት፣ ሚሚሻም ተናድደችበት። እዮዳ ባይሰማም፣ ጅጂ አይሰማም። አሁንም ሄዶት ይመለሳል። አሁን ራሱ ዲቦራ ናብት ነው፣ ተመልሶ ይሄዳል። በዲቦራው ፍቅር ይዞታል። እኔ ምን አልኩት? ይኸውልህ፣ አንተ የሚያስፈልገ ጸበል ነው አልኩት። ሙስሊም ነኝ አለኝ። ኦኬ፣ አንተ የሚያስፈልገ የሆነ ቦታ ሂድና እንዲያውም ምን አለ ይሄ ብሎ የምታረገው ነገር እሷ መተት አድርጋብኛለች፣ እና እሱ ለሱ ራሱ ህጄ ተጽፎ ልኝ ምናምን ሄዳንኩት አለ። ይቀባጥራል ሰውየው። ከዛ አንተ የሚያስፈልግ አልኩት በቃ ሴት አለ። የምትፈልገው ምን ኢትዮጵያ ሄደ እኮ የፈለግከው ሴ። አይ እኔ ዲቦራ ለምፈልገው። አትፈልግህም፣ በቃ አትፈልግህም። እምቢ ብላለች። አሁን ቢዩዝ እያደረግክ ነው አልኩት። አሁን አንተ ቢዩዝ እያደረግክ ነው። አቁም። ምክር ምከረኝ አለኝ። በቃ ምክሬ ተው አታውራ ተዋት እርሳት የራስክን ላይፍ ኑር። እንዲያውም አደ ያሰጠውት ይሄ ብር በየቦታው ከምትበትን ከዛ ምን አለ በኢትዮጵያውያኖች መወደድ እፈልጋለሁ አለ። በኢትዮጵያኖች እንዲወድ አሁን ቢ ላቭድ ባይ ተ ኢትዮጵያንስ። ስማ ስማ እኔ አሁን ቢ ላቭድ ባይ ተ ኢትዮጵያ። ስለዚህ ደግሞ ኢትዮጵያስ ላይ ገና ላቭ ዩ እንደዚህ አልኩት። ገና ገና ሌላ ደግሞ ቤት ከእሷ ጋር ጓደኛ እንድትሆን አልፈልግም ቤታዩ ከእሷ ጋር ጓደኛ እንድትሆን አልፈልግም። እንደ ምን አይነት እንትን ሆነች፣ እሷ ናት የለወጠቻት ብሎ ስለሚያምን ነው። ከእሷ ጋር እኮ እሷ ከመጣች ነው ዲቦራ እኮ በጣም ከቤታዩ በልጠሽ ስማርት እኮ ናት ጂጂ። ዲቦራ እኮ በጣም ኢንተሊጀንት ናት። እውነቴን ነው የምልሽ እኔ እኮ ነገርኩኝ። እንዲያውም ምን አልኩት? ዲቦራ ናት ቤታዩ ነው የለወጠቻት አልኩት እኔ። ኧረ ዲቦራ አደገኛ ናት። ዲቦራ በጣም ስማርት ናት። እና እኔ ደግሞ ይኸውልሽ፣ ምን አልኩኝ? እንደዚያ ሲለኝ አንተ አልኩት ይቅርብ፣ ዲቦራ ሽዛረም ይልኝ ጋር አልኩሽ ለምን ከእንትና ጋር አላገናኘም አልኩት። ከዜዶ ጋር ነው አክት የሚያስፈልግ፣ ያገላበጠ ምክንያቱም እሱ እንደ ሴት ነው አክት የሚያደርገው። ያለቅሳል፣ እግዛን፣ ያለቅሳል እና ያቺ ደግሞ የሚሚሸው እዮዳብ እንዲህ ነው የሚያደርገው። ይኸውልህ፣ ሁለተኛ አይደገም እንደ ድራግ፣ በቃ ከዲቦራ ጋር ሱስ ይዞታል፣ እንደ ድራግ ነው የሚሄደው አለች። ዲቦራ እኮ ቦልቀው በፌቅ አካውንት እንደሚሰጥ ታውቂያለሽ ጄጂ? በፌክ አካውንት ዲቦራ፣ ቦልቀው በፌክ አካውንት። ስለዚህ ምን አልኩት፣ አንተ ችግር አለብህ አልኩት። ዲቦራ አይደለም ዲቦራ ራሱ ዝንጥ አርጋ ነው የምትወደው ትፈልገዋለች አትፈልገውም? እኔ ደግሞ ዲቦራ እግዚአብሔር ነው የምልሽ፣ ዲቦራ አትፈልገውም። አሁን ነዋ፣ አይ ትፈልገዋለች ነው ዲቦራ። ይኸውልሽ፣ ዲቦራ መጀመሪያ ምን መሰለሽ፣ እዚህ ጌም ጅጅዬ፣ ከማን እያወቅሽ ጌም ላይስ፣ ጨዋታ ላይ ምናምን ላይ፣ እዚህ ጨዋታ ጨዋታ ነው አለ እንደ ማንም ብር የሚያፈስህ ከሆነ እኔ ብቻ እኮ ነኝ አልፈልግም እያልኩኝ ማባረው አሁን እኔ አቁም ያሉ እንደዛ ማለት ምን አገባኝ። እስሚያፈስግ ከሆነ ሴት ነሽ አንቺ እያ የሆነ ሰው መጥቶ ብርም ስላለው ብርም ስላለው ገባክ? ትፈልገዋለች። ልጁ ብር የለውም ከስሯ አለኝ። አሁን እኮ ጌም ጀምሮ እኮ መልሱልኝ እኮ አለ እየዞረ እኮ። አሁን በእህል ነው እኔ እንደሚመስለኝ፣ እንደውም የእናቱን የመድኃኒት ገንዘብ ይመስለኛል እያወጣ ያለው ተረዳሽኝ? ጂጂ ጂጂ ኦኬ እኔ አሁን ሙሉ ስሙን ላኪልኝ። ዲቦራ ሙሉ ስሙን ላኪልኝ። ኢትዮጵያ ብዝነስ ካለው አዘጋለታለሁ። በጣም ባለጊ ነው። ምን ዳታቀለሽ ኢትዮጵያ ሴቶችን እገዛለሁ ነው ምን ምን አለ መሰለሽ እኔ እኔ ዲቦራ ሃይማኖት ስትነካ ብሔር ስትነካ በራሷ ሰውነት በራሷ ገላ ነው። ለምን አሁን ወደ ወንኬር አለ ወጣለች። ከዛ ሁሉ ኮምፕሊትሊ እንዲያውም ዛሬ በትግረኛ ሁሉ ዘፈን እየዘፈነች ነው ወጣለች። አሁን እኔ ቤታ ይሆናል ነካት ነው በቃ ጨርሳለች። ዲቦራ ግን በገዛ ሰውነቷ ላደረገችው ነገር ለምን እንቃወማታለን? እኔ ደግሞ እንዲያውም በሶሻል ሚዲያ ዲቦራ እንድትበለቃቀት አይቻልም። ጂጂ አንቺ ቤቢ ካይሽ ትንገሪኝ። እንትሉ ግን ምንድን ነው የናክት ፎቶ መስማ ውሸት ነው። እኔ ከፈለጋችሁ የዲቦራውን ፖርኖ ጋግ ተባለ ቪዲዮውን እኔ እንዲያው እኔ እንዲያው በህይወቴ አድጌው ማላውቀውን ነገር አደረኩ። ሪሰርች ለማድረግ ገብቼ ያገኘሁት ሌላ ሰው የሌላ ሰው ቪዲዮ ነው። የእሷን ፎቶ አደረኩት የእሷን ፊት። አይ እንደ በእናትሽ እንትን እኮ ጉልበቷ እኮ ይነቀል ጡጡ አለ እንዳላየሽውም? እንዴ እኔ ቪዲዮውን ባጠቦ የላከው እሱ እራሱን የላከው በየቦታው እያላካለ እሱ ነው። ከዛ ማለት ቤታዩን የላከችው አለ። ግን እኔ ግን ይወልሽ በጣም የምጠላው ነገር እንደው ሀቅ ለማግኘት ብዬ በህይወቴ ማለት ነው። ከብቻ አገኘት። ያም ቪዲዮ ራሷ አገኘት። ያቺ ሴቱ ራሷ ግን ያንን ቪዲዮ ወስደው ኢትዮጵያዊ ሴት ናት፣ ግን ዲቦራ አይደለችም። ጌታ ምስክሬ ነው። ኢትዮጵያዊ ናት፣ ግን ዲቦር አይደለችም። ኢትዮጵያዊ ናት፣ ግን እዛ ላይ ወስደው እንትን አደረኩት። ኤዲት አደረኩት። ኤዲት እንደተደረገ ደግሞ እኔ ከፈለጋችሁ አዶቢ ፕሪሚየር ላይ ገብቼ ስፕሊት አድርጌ አውጥቸዋለሁ። ያወጠዋል እንዳለ ግን ያን ማድረግ የፈለጉት ለምንድን ነው? ዲቦራን ማጥቃት የሚፈልጉ ጠላቶች አሉ። ታውቂያለሽ፣ ጂጂኪያ፣ ከፈለግኩ አንቺን እንዴ፣ የእኔ ባለቤት እኮ በፎቶሻፕ በምናምን እያደረጉ በየቦታው ሲፖስቷት አልነበሩ? ዳልቻ በአንቺ ሲሰድበኝ ምናምን እነ ይመስላልትና ቪዲዮ ናዲ ቪዲዮ ይደረጋል ኤዲንግ ይደረጋልሻናትሀበሻ ናት፣ ሴት ናት። ወስደው የእሷ አድርገው ማለት ነው። አየሽ፣ አሁን ምንድነው የተፈለገው? እሱ ወዷታል፣ ፍቅር ይዞታል። በቃ ፎንቃ፣ በህይወቱ የገባለት ፎንቃ እንዚህ የለም ል አያቆም እኔ ከሱ ጋር የተጣላሁት ብሎ መክሬው ተለያየ። እሺ አለ በቃ አለካም። ካሁን በኋላ ተመልሶ በሌላ ቦታ ገብቶ እየሄደ ያሰድባታል፣ እየሄደ ያሰድባታል። ጭራሽ በሌሎች ዜጎች ማሰደብ ሲጀምር ኖ ኖ ኖ ኖ፣ አንተ ኢትዮጵያን ሴትም አትነካም ብዬ እኔ መታገል ሲጀምር፣ ማሜም ገባ ከማሜ ጋር ጌም ጀመሩ። አበደ። ከዛ መጣና ልጆችን ሰደቡ። የኔ ልጆች ሰድቦ ሄደ። የኔ በኮ መጥቶ ልጆችን ሰድቦ ሄደ። ዳይቦ እንዴ

ድቦራ ኮ መታረቅ አልፈለገችም ነበር። ሰዎች ናቸው ገፋፍተው ነው ታረቂ ታረቂ ያሏት። ሰዎች ገፋፍተው እነ ጆከር እነ ምናምን እኛ ለምን በዛ ምክንያት ያው ግማሽ አማራ ነው ብሄር ማረክ ጀመሩ ምናምን፣ ያ ነገር እንዲቆም ስለፈለገን አስታረቅናቸው። ታረቀ። ከዛ ምን አለ? ሶስት መስፈር ትፈልጋለሁ። አንደኛው ሞዴሬተር ትስጠኝ፣ ሁለተኛው ከቤታየ ጋር ጓደኝነት ታቆም። ይህ ሰውዬ ሰገጤ ነው እንዴ? በቃ የሚፈልገው ምንድን ነው እሱ በቃ እኔም ብቻ ታናግረኝ እኔ ብቻ ፈላጭ ቆራጭ ልሆን እኔ ብቻ እንደዚህ ልሆን እሷ ደግሞ ዲቦራ ደግሞ በቃ አልፈልግም ያንተን ገንዘብ ይዘው ጥፋ አለችው አለቀሰ ከዛ በኋላ ምን ማድረግ አለብኝ ጅጅ ያው ከዙዌይ ጋር አላት የሚባለው ውሸት ነው እሱንም ውሸት ዘዊም ዘዊ ያገኛቸው ሁሎችን ነው እዛ እንትን ዲቦራ የሄደ ጊዜ ዲቦራን ፐርሰናሊ ብቻዋን አላገኛትም ያም ውሸት ነው ማን ነው ያኔ የተናገረው ዳይቦ መጦ እኔ ጋ ምን አለ ዘዊ ጋር አልጋ ላይ እያስኳት እኔ በዚህ ቤት የተናገረው እኔ ቤት እንደዛ ሲል፣ እኔ ዘዊ እንዲያውም ወይ ማነው ኦልዌይስ የሚባለው ዘዊ ነው ተባለ። አንቺ ዘዊ እኮ ኦልዌይስ ነው ይባላል ከዲቦራ ጋር እኔ ከዲቦራ ጋር አልጋ ተገናኘ። ዲቦራን እሱ አልነካዋትም አለ። አላቀመሰችኝም። አንድ ወንድ ልጅ ልንገርሽ፣ እንኳን ብር አውጥቶ ነውና ጊዜ አውጥቶ ወንድ ልጅ ባጠወይ አሁን ድቦራም ቢቀምሳት ዞር ብሎ አያ